ታዳጊዎቹ የመጫወት ፍላጎት አላቸው። በየሰሩ በርካታ ታዳጊዎች አሉ። ስፔሻሊ ፕሮጀክት ላይ በጣም በርካታ ቦክሰኞች ነው ያሉትና እነሱ አቅማቸውን የሚያዩበት የሚፈጥሹበት ቦክሲንግ ምን ማለት እንደሆነ ኖርማሊ ነቶ አለመነካትን ስፔሻሊ ቴክኒክ እና ታክቲክ ላይ ፎከስ ያደረገ ያጫወት ስታይልን የሚከተሉበት እና እሱን መስመር ይዘው የሚወጡበት ውድድር ነው። ኦኬ ብራዘር ኖ ፕሮብም ፍራንክሊ ጊዜ ታዳጊ ስፔሻሊስት ፕሮጀክት አማተር ላይ ስትሆኑ እጃችሁ ሁሌ ሀይ ጋርድ ነው መሆን ያለበት። Yeah, it's a matter ኤማዞን ያ ስምንት ሰው ኤማዞን ሀያ ሰባት ኢንቦክስ ቦክሲንግ መሰጠን የምትፈልጉ ኢንቦክስ አድርጉ ል የተለያዩ አድራሾች በአቅራቢያቸው ወዳለው እንጠቁማቸዋለን። ስለዚህ እንትን አድርጉ በሚቀርባችሁ ቦታ አድሬስ እናሳያቸዋለን። ስለዚህ ኢንቦክስ አድርጎ ነው በስፔሻ ቦክሲንግን መወዳደር የምትፈልጉ ስፔሻ አንደር ቶይኒ በታች ሲሆናችሁ መወር ለእናንተ ስለሚመከር ቦክሲንግ በጣም ኢንተረስቲንግ ስፖርት ነው። ደርታው ያቂሉ ልጫወቱ ይገባሉ በጣም ብዙ

ሞር በጥራት ደግሞ ካዞ ቦክሲንግ ቲዩብ ላይ ይጫናል በዩቲዩብ። እና ካዞ ቦክሲንግ ቲዩብን ሰብስክራይብ ማድረግ እንዳትረሳው። ኦኬ ጋይስ፣ አብሽር። ቀጣይ ያለ እንዱ አለ። ቦክስ እኮ አያልቅም ማረል። እኛ እናልቃለን። ውድድር አያልቅም። ዋናው መስራት መዘጋጀት ነው። ያው የምትሰራበት ቤት ይወስነዋል እና ያለበትን አካባቢ ኢንፎርም ስታደርገኝ እንጠቁማለሁ። ምናልባት የፕሮጀክት ውድድሮ ማሰልጠኞች ነው አሉ የግል ጂምናዚየሞች ይሆናሉና አንተ አቅራቢ ያለውን ጂምናዚየም ካወቅ በኋላ ነግራለሁ። ቢ የምትሰለጥንበት አሊያም ደግሞ በፔይመንት የሆኑ ማሰልጠኛዎች ይችላሉ። ያው ኢንቦክስ ታደርግልኛለሽ። እንግዲህ አብሮን አሰልጣኞች ትልልቅ አሰልጣኞች አሉ። እንደገና ትልልቅ ቦክሰኞች ብሔራዊ ቡድን ኢትዮጵያን ወክለው ውጤት ማምጣት የቻሉ ቦክሰኞች ከኛ ጋር አሉ። እስፔሻሊ በአሁኑ ሰዓት እያሰለጠኑ ከሚገኙ ወጣት አሰልጣኞች ኢንስፔክተር ሰለሞን ጆኒ አብሮን ከኛ ጋር እየተከታተለ ይገኛል። ሰለሞን ጆኒ ይዱ የሚለው የእሱ አካውንት ነው። አብሮን እየተመለከተ ስለሆነ እንግዲህ እኛ በጣም በጣም ደስተኞች ነው።